ላይ ያላችሁበት ሰላም እግዚአብሔር ይብዛላችሁ እንግዲህ በመጽሔተ ግዕዝ የተለያዩ መንገድ ቅኔዎች ስንመለከት ቆይተናል አሁን ደግሞ የግዕዝ ቋንቋ መሠረታዊ ሰላምታ መለማመጃ እንመለከታለን ሁላችሁም ሸር ላይክ ፎሎ በማድረግ ይህ ሚዲያ እንድታሳድጉ በአክብረት እጠይቃችኋለሁ እንግዲህ የግዕዝ ቋንቋ ሰላምታ መለማመጃ ይላል አቅራቢ ያለ ሰላምታውን ሰላምታውን ደግሞ ተቀባይ ያለ የጠዋት ሲሆን የቀን ሲሆን የማታ ሲሆን የሳምንት እንዲሁም የዓመት ሲሆን ሰላምታ በዓመት ሲገናኙ ወይ በሳምንት ከወር በኋላ ከአስራ አምስት ቀን ሲገናኙ የማታም የቀንም ያው የጠዋትም ይታወቃል ማለት ነው። እንግዲህ ሰላምታ አቅራቢዎቹ ምንጊዜም በቅርብ መራህያን አነና ንሕነ ናቸው። አቅራቢዎች የሚያቀርቡትም እንግዲህ ያው በግንባር በቅርብ ስለሆነ አንተ፣ አንትሙ፣ አንቲ፣ አንትን ላለው ያቀርባሉ ማለት ነው። ተቀባዮች ናቸው እነዚህ አራቱ መራሕያን፣ ሁለቱ ደግሞ አነና ንሕነ አቅራቢዎች ናቸው ማለት ነው። እንግዲህ እዚህ ጋ አንተ ያለውን ንሕነ ወይ አነ የሚለው ማንኛው ብዙ ናቸው ወይ አንድ ናቸው የሚለውን ማወቅ አይቻልም። እዚህ ጋር ለምሳሌ እፎ ሀደርከ ሲል እንዴት አደርክ፣ እፎ ዋዕልከ እንዴት ዋልክ፣ እፎ መሴይከ እንዴት አመሸህ፣ እፎ ሰንበትከ እንዴት ሰነበትክ፣ እፎ ከረምከ እንዴት ከረምክ ሲሊሆን አነ ነው ያቀረበው፣ ንህነ ናቸው እኛ የምንለው ነው። አነ እኔ ነኝ ያቀረብኩት ወይስ እኛ የሚለው ነው ብዙዎች ነን ወይስ እኔ ብቻ ነኝ የሚለውን እዚህ ጋር አሁን አልገለጸልንም። አሁን አነ መሆኑን የምናውቀው ያቀረበው አንተ አቡዬ የብሎ ከተነሳ አነ ነው ያቀረበው ማለት ነው። ንህነ ደግሞ ካቀረበው እንደ አንተ አቡነ ወይንም እሁነ ይላሉ። አነ አቡዬ እሁዬ ብሎ ያቀርባል ማለት ነው። አነ ለመሆኑ ነገር ግን እንደዚሁ ዝም ብሎ ከሆነ ንህነም ሊሆኑ ይችላሉ፣ አነም ሊሆኑ ይችላሉ፣ አነም ሊሆን ይችላል ማለት ነው። ስለዚህ እዚህም ጋ ነው አሁን አነ ንህነ ሊሆኑ ይችላሉ ያቀረቡት ማለት ነው። አንትሙ ሀደርክሙ አነ እኔ ያለው ሊሆን ይችላል ንነ እኛ ያቀረብነው ሊሆን ይችላል። እንግዲህ እፎ ሀደርክሙ፣ እንዴት አደራችሁ፣ እፎ ውአልክሙ፣ እንዴት ዋላችሁ፣ እፎ መሰይክሙ፣ እንዴት አመሻችሁ፣ እፎ ሰንበትክሙ፣ እንዴት ሰነበታችሁ፣ እፎ ከረምክሙ፣ እንዴት ከረማችሁ፣ በማለት አንትሙን ሰላምታ ይሰጧቸዋል ማለት ነው። አንቺ ደግሞ አንቺን እንግዲህ እፎ ሀደርኪ እንዴት አደርሽ፣ እፎ ወአልኪ እንዴት ዋልሽ፣ እፎ መሴኪ እንዴት ሰነበትሽ፣ እፎ መሴኪ እንዴት አመሸሽ፣ እፎ ሰንበትኪ እንዴት ሰነበትሽ፣ እፎ ከረምኪ እንዴት ከረምሽ በማለት ሰላምታ ይሰጣታል ማለት ነው። አንትን ደግሞ አንትን እፎ ሀደርክን እንዴት አደራችሁ። አማርኛዋ እንደሆኖ ግን ግዕዙ ይለያያል። የአንትሙና የአንትን ማለት ነው። አሁን አንትሙ እፎ ሀደር ክሙ ሲል እንዴት አደራችሁ ነው። እዚህ ጋር እፎ ሀደር ክን ሲል ደግሞ እንዴት አደራችሁ። አማርኛው አንድ አይነት ነው የአማርኛው ንግግር ማለት ነው። ግዕዙ ግን ይለያያል። ሀደር ክሙ ነው፣ እዚህ ጋር ደግሞ ሀደር ክን ነው። እፎ ወዓልክን እንዴት ዋላችሁ፣ ሴቶችን ነው። እፎ መሴይ ክን እንዴት አመሻችሁ፣ እፎ ሰንበትክን እንዴት ሰነበታችሁ፣ እፎ ከረምክን እንዴት ከረማችሁ በማለት ሰላምታ ይሰጣሉ ማለት ነው። እንግዲህ አሁን ንህነ የምንል ከሆነ አንተ አቡነ አንትሙ አበዊነ አንቲ እምነ አንትን አሃቲነ አሃትነ ብሎ ንህነ ከሆነ ይሄኛው አነ ደግሞ ደግሞ አንተ እሁዬ አንትሙ አሃዊዬ አንቲ እህትዬ አንትን አሃትዬ ብሎ አነ ወይ ንህነ ያቀረበ መሆኑን መለየት እንችላለን ማለት ነው። እንግዲህ አንቀጾቹ እዚህ ጋር ስንመለከት ሀደረ ያለው ሀደረ አደረ ወዐለ ዋለ መሰየ መሸ ሰንበተ ሰነበተ አከበረ ከርመ ከረመ በማለት በነዚህ ላይ የተመሰረተ ነው ማለት ነው እንግዲህ የነዚህ ሁሉ ግብረ መልስ ምንድን ነው እነዚህን ሰላምታ ሲያቀርቡላቸው አንተ አንትሙ አንቲ አንትን ምንድን ነው ግብረ መልሳቸው እግዚአብሔር ይሰባህ እግዚአብሔር ይመስገን ይላሉ ማለት ነው። ከዛ በኋላ ግን ይህንኑ መልሰው እግዚአብሔር ይሰባህ እፎ አደርከ፣ እግዚአብሔር ይመስገን እንዴት አደርከ። እግዚአብሔር ይሰባህ እፎ አልከ፣ እፎ አልክሙ እያሉ ግብረ መልስ ይህንኑ ሊመልሱላቸው ይችላሉ። ነገር ግን መጀመሪያቸው የሚሆነው የነዚህ እግዚአብሔር ይሰባህ ብለው እግዚአብሔርን አስቀድመው ከዛ ይህንን እንደገና መልሰው ይሏቸዋል ማለት። እንዴት አመሸ፣ እንዴት አመሻቸው፣ እግዚአብሔር ይመስገን እንዴት አመሸህ እንዴት አመሸህ፣ በማለት በእንደዚህ አይነት መልኩ ይሰጣል ማለት ነው። ከወደዳችሁት ሁላችሁም ጫና አድርጋችሁ ቪዲዮውን ሴንድ ሴንድ ሴንድ እያደረጋችሁ ለወዳጆቻችሁ ለጓደኞቻችሁ እንድታደርሱ በአክብሮት ጠይ